አሰላም አሌይኩም ወረህመቱላህ ወበረካቱሁ፣ ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ል ቤተሰብ ደህና ናችሁ? የተናፍቃችኋል። ዛሬ ደግሞ ውብ ሀገራችንን ዴሴን ይዤላችሁ መጥቻለሁ። መቼም ችን ዴሴን ማያውቃት የለም። ዴሴ ማኖስ ጭሳጭስ ገዝቶ የሚያቃ ይችን አረንጓዴ፣ ቢጫ፣ ቀይ ጭሳጭስ ሙቆ የሚያቃለ ገዝቶ የሚያቃለ እና ይሄን ይመስላል ማለት ነው። ሀገራችን እንደው በትንሹ ቀን ጨብ ላርጋችሁ ብዬ ነው። ደግሞ ወደ ፈቅ ስንል ኩታ በራ ላይንሻ ቦሩ እያሳየኋችሁ ነው ማለት ነው። ቤተሰብ ማን የናፈቀው ሀገር? እስኪ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀይሁ ሀበሻዊትን አበረታቷት ቤተሰብ እና እንዴት ናችሁ? ሁሌ ቤተሰብ ደህና ናችሁ? የተጠፋፋን በጣም ተጠፋ ብቻ የከረምኩኝ እናንተ፣ መቼ የሚጠፋ ሰው እኮ አትፈልጉማ። ትገርማላችሁ፣ ትገርማላችሁ። ለማንኛውም አበረታቱ፣ ላይክ ያደረጋችሁ ኑ፣ አገራችሁን ላሳያችሁ። ኩታብሬ ናፈቀቻችሁ ማለት ነው። ይችን ትመስላለች አባታችን፣ ይህያት ሀገራችሁ እያለ ነው። ኑ ላሳያችሁ ማለት ነው። በዛውም ይገጠምላችኋል፣ እሺ፣ ይገጠምላችኋል። ግጥም የሚወድ እሺ፣ ወደ ግጥሜ ሲገባ የኔ የህዝብ ድምጥ ሽኩር ይድረሰው፣ እሸቱን በልቶ ምርቱን አፈሰው። ገራገር ነው ወሎ፣ ይህ ነው የኔ ህዝብ፣ ሁሉን ያሳደገ። ከዚህ የበለጠ ውብ ጸጋ ምን ሊገኝ? ደግነት አብዝቶ የፈጠረው ባሪያ፣ አልሐምዱሊላህ ሽኩር። ሽኩር ይድረሰው፣ እሸቱን በልቶ ምርቱን አፈሰው። ለፍቶ ጥሮ ጥሮ ሮ ጌታውን ሳይረሳ አልሐምዱሊላሂ ብሎ የሚነሳ እየሰማችሁ ነው። በሉጉ እኔ ግጥሜን እዚህ ጋር ለእናንተ ሳቀርብላችሁ እናንተ ደግሞ ላይክ ሸር፣ ሰብስክራይብ እያደረጋችሁ ለሁሉም ማድረሱል ቤተሰብዬ እያለ በስራው ጌታውን አመስጋኝ የወሎ ገበሬ ሞሀባው ወጋኝ ሞሀባው ወጋኝ ማሻላ ደስ አይልም ግጥሞ በእምነቱ ገዳይ የማይ በእምነቱ ጉዳይ የማይደራደር ቃሉን የማያጥፍ ዋሽቶ ማይበደር ገጠር ነው ትውልዴት ትውልዴ ከዚህ ህዝብ መንደር ሁሌም እምኮራበት ኢስላም ነው እምነቴ ወሎዬ ነው ዴሜ የዘር ማንነቴ በኢስላም ታንጾ ውብ ታሪክ የሰራ ጭቆና በደል ፈጽሞ ማይፈራ የተገደለ እምነቱን ያልሸጠ እየተገደለ እምነቱን ያልሸጠ ጽልመት ተቀብሎ በሀቅ ያልሸቀጠ ዛሬም ለእምነቱ ቀልጦ የሚበራ የደግነት አርማ ውብ የፀሐይ ጮራ መለየው ፍቅር ነው፣ በሻሻ ደግነት። ወዴ ወሎ ተጓዝ መስክር ይህን እውነት። ይላችኋል የሸጋ መፍለቂያ ውብ አመለ መልካም ወሎ፣ በአላህ እንጂ በሰው አይመካም። ይፈጠርበታል አንገተ መለሎ ይመረትበታል ማሽላ በቆሎ። ታሪክም ይሰራል ጥላቶቹን ታግሎ። ለወዴዴው ማሽ ነው ለወደደው ማች ነው፣ ገራገር ነው ወሎ። ይላችኋል የአገራችን ሰው ሲገጥም ማለት ነው። በዛውም ሀገራችሁን አሳይቻችኋለሁ። ይችን ትመስላለዩ ዴሴ በትንሹ ቀንጨብ አረጊ አው ኩታበርን፣ አላንሻን አሳይቻችኋለሁ ማለት ነው። ቤተሰብዬ በሉ እንግዲህ ላይክ እያደረጋችሁ አበርታቱኝ። አሁን ደግሞ እስኪ ላሳያችሁ ደስ የሚል ቦታ፣ ይወዝ ይጀላችኋለሁ። ማሻአላ አረንጓዴው ያምድ ምስኪውት ይሄን አረንጓዴ ሳር ማለት ነው። ይሄ ሀገራችን ነው የመስለው፣ እንጂ አረብ ሀገር ላይ ይሄ ሳር ያለ ይመስላል። ይሄ ኦሪጂናል ሳር ነው። እሺ የሚታያችሁ ይሄ በዝም ብሎ እንትን ያለ ሳር እንዳይመስላችሁ፣ ዛፉ ምናምን ይሄ የት ይመስል የት መሰላችሁ? የሰዎች እንትን ነው አላቸውና መዝራአ እዛ ሂጀ ነው የቀረጥኩት በጣም ነው የሚያምረው። እና ደስ የሚል ቦታ ነበር የሄድኩት፣ ላችኋለሁ። ይህን ይመስላል። ሀዩ ሀበሻዊትን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ ቤተሰብዬ። እኔ ደግሞ ለእናንተ ማልሆነ የለኝም፣ ሀገሬንም አሳያችኋለሁ የኢትዮጵያው ሳይቀር የዱባው ሳይቀር ማለት ነው። ግን በጣም ደስ ይላል፣ ይህ አረንጓዴው ማሻአላህ። አረንጓዴ የሚወድ ማለት ነው ላይክ ያደርገን እና አሁንም ግጥም ልግጠምላችሁ መሰለኝ እና ላይክ አድርጉ ቤተሰብዬ። ይህን ይመስላል ዱባያችን፣ ኢትዮጵያችን ማለት ነው። ምንም ቢከብድህም ወደ ታቋረኩበት ልቀጥል። አሁን ደግሞ ምንም ቢከብድህም፣ አንድ እውነት ተረዳ፣ ያደንቃል ሁሉ እጅ ሲከዳ ዝቅ ባልክ ጊዜ ወደ ምድር ባዳ አላውቅህም ብሎ ሰው እንደሚከዳ ይህንን ተረዳ። የዛሬ ሰው ወዳጁን ሕመሙን መካፈል ቢከብደውም ሆን ብሎ አስቦበት ነውና የሚከዳው። ራስህን ማርከስ ነው የሰው ልጅ መለመን። እናም ከአላህ ውጭ ማመን አትመን፣ ማንንም አትመን አላሁጭ ማንንም አትመን። የሰው ልጅ አብሮህ ያደገውን የሚስጥር ዘመዱን አለሁ የሚለውን ቀኝ ቀኝ ግራ ክንዱን ካደገው ሸምጥጦ አርጎ አርጎ የከፉ ቀን ጓዱን ጓዱን ባስተዋለ ጊዜ መውረድ መዋረዱን ስሰማ ልንገርህ ስማማ ልንገርህ በቸገረህ ጊዜ ሁሉን ይዴግ ሁሉም ይርቀሃል በመከራህ ሰዓት ማንም ይርቅሀል ይህ ባንተ ቢሆን ለምን ይደንቅሀል ወዳጅ ካለህ እንጂ ካጣህ የት ይሄዳል ወዳጅ ካለህ እንጂ ካጣህ የት ይሄዳል ይላል ትክክል ነው በአሁኑ ሰዓት ማንም ሲኖርህ ነው የሚወድ ይህ እንደ ማለት ነው ታለላችሁ ማንም አይወዳችሁ ቻናላችንን ቤተሰብዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ መቼም ሁሌ ላይክ እና ሼር ላልኩ አልሰለችም። ና ላይክ አድርጉ ማለት ነው። ቤተሰብ ላይክ ላይክ፣ ሼር፣ ሰብስክራይብ አርጉ፣ አበረታቱኝ፣ አፈምሱኝ እላችኋለሁኝ ቤተሰብዬ። እንጨት ነዶ ነዶ ፍጻሜው ነው ከሰል። ራስህን ሁነህ ኑር፣ ይቅርብህ ማስመሰል። በሁሉም አቅጣጫ አትንፈስ እንዴ አየር። ከክፉ ተግባርህ በል፣ ዛሬ ተቀየር። መውደቅ መነሳት ጀምር ጀምር። መሰበር መጠገን ምልክት ነው። በህይወታችን ውስጥ ብዙ ነገሮች ተወሳብስበው ተወሳስበውና ተመሳጥረው ብዙ ነገሮች ሁነዋል፣ አልፈዋል። ያለፉትን ተዋቸውና አሁን ጊዜ እንጀምር። ነገር ግን አንድ ብለህ አንድ ብለህ ቁጠር። እመነኝ ያረከሱ ይወዱሃል፣ የናቁህ ያከብሩሃል። በጣም